ተሸል ዛሬ ድጋሚ ቀለበት አስረክ ድጋሚ ቀለበቱን እንዲወልቅ አልፈልግም ያለውን ነገር ላጥራና ከዛ በኋላ ወደ ቀለበቱን እንመለሳለን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 ቆይ እንደው ዛሬ በቪዲዮ ላቸው አንዳንድ ጊዜ በራስ አለም መገኘትና ፈታ ማለት አስፈላጊ ነው ብዬ ወደ እናንተ ነው ከች ያልኩት፣ እየመጣሁት ማለት ነው። ቤተሰቦች እንግዲህ ታውቃላችሁ፣ ሀሜታችንን በይፋ ጀምረናል። ፈታ ዘና ብለን ቡናችንን ወደፊት እያቀረብን ለመፈትፈት እንሞክራለን። ዛሬ ግን እንግዲህ በደረቁ ነው፣ ምንም ችግር የለውም። ቤት ለእንግዳ ብለናል። ዋናው ከፍትፍቱ ፊቱ ላለ የሀገሬ ሰውና ፊታችንን ፈታ ዘና ፈካ እያደረግን ወደ እናንተ ከች ብለናል ማለት ነው። ከነ ማድረግ ልብሳችን እንዴት ነን? በማድረግ ልብሳችን ከሻሽ በቃ ተጥቃችንን ማለት ነው ፎ አድርገን አሟልተን ነው የመጣ ነው ወደ እናንተ። በነገራችን ላይ ድምፄ ጉንፋኑ አሁንም አልተሻለኝም ውዶችዬ። አንድ እህቴ እንደውም በርበሬ ምንድነው ምናምን ጠጭበት ብለሽ ነበረ ግን በርበሬ ዘይት ውሃ ይሞቁሃ ካልተሳሳትኩና፣ እስኪ ኮሜንት ደግመት ጻፍ። ሌሎቻችሁ ምታውቁት ነገር ካለ እኔ ሳልሳል አሁን ዘይዘይት ወጣ ትቼ ነው ትንሽ መጥለቀቅ ያደረገኝ። ማታም ደግሜ የጠጣበታለሁ። በተለይ ማታ ማታ ስጠኛ ታውኝ ያልኳቸው አረ፣ ብሶቴ ነው አወራሁባቸው። እኔ አሁን ማለት ነው እኔ ሌላውን ብሶት ለአውራ መጥቼ ሌላ ብሶቴ እኔ ብሶቴ ይቅር በሉ። ለማንኛውም እንግዲህ አዲስ ለማታቁኝ ለመጣችሁ በቅርብ ቤተሰቦች፣ ሳምራ ቤት ግዛው እኔ ነኝ ማለት ነው። ከዚህ በኋላ ተዋወቁኝ፣ ውድ ቤተሰቦች እና እንግዲህ ዛሬ የመጣሁበት ጉዳይ ያብና ሄሉ እነልዑል ተሰብስበው ለሄሉ ድጋሚ፣ ያው ብዙዎቻችሁ ታቃላችሁ ቀለበቱን አርግላት ቀለበቱን መልስ አርግላት ምናምን ምናምን፣ በጣም ብዙ ጊዜ ኮሜንት እየጻፋችሁ ነበረ። እሱም ደግሞ እንግዲህ በቃላችሁ መሰረት ለማድረግ ዝግጅቱን ጨርሶ በመሀል ላይ ሸይጣን ነው ይሄ ሴጣን የገባበት ሴጣን ስልክ ተደወለ ማለት ነው። ስልክ እንግዲህ ምን አውርቶ ምን አይቶ እንደመጣ አናውቅም። ይህ ያልፈላ ሽሮ ያም መቼም ታውቁታላችሁ ባህሪው እንደኔ ግንፍል ግንፍል ማለት ይወዳል እና ግንፍል ብሎ ምጥታለ በሰከንድ ውስጥ ማለት ነው። ሞትም እንዲህ ነው፣ ህመምም እንዲህ ነው። የሰው ልጅ በሰከንድ ውስጥ ነው የሚቀየረው እና ግን ፍል ብሎ መጥቶ ቀለበትን አላስብልሽም አለ። እኔ ያ ካለው ባህሪ ከዚህ በፊትም ነግሬያችኋለሁ። ትክክለኛ ያልሆነ ነገር ምንድን ነው ብትሉኝ በጣም ችኩልነት፣ በቃ ግልፍተኝነት፣ ከመነጋገር ይልቅ በቃ በኃይል የሚያምን ሰው ነው ብያችሁ ነበረ እና ዛሬም እንግዲህ እያደረገው ያንን ነው። ያ ደግሞ በጣም ትልቅ ስህተት ነው። ምክንያቱም ሶስተኛ ወገን ለዛውም በወሬ ባፈ ታሪክ የሚነገር ነገሮችን መስማት ለትዳርም ሆነ ለጓደኝነት ህይወት ብቁ አያደርግም። የሆነ ጊዜ ላይ ይቋረጣል ይሄ ነገር ማለት ነው። እንዴ ቆይኔ ያልገባኝ ነገር አንተ ሄደህ እስክትመለስ ድረስ እቃናት እን ግቡዝናት እንደሄዱ ቁጭ ብላ የምጠብቅ በህይወቷ የሚቀለደው ማለት ነው። ለምሳሌ አንድ ሰው ከሄደ ወስኖ ከሄደ ወስኖ በዛው እንዲቀረሙ ፈልገው እንጂ የሆነ ጊዜ አጣርቼ ልምጣ፣ እንደዚህ አርጌሽ ልምጣ ምናምን የሚባል ነገር እኔ ጋር አይሰራም። ምክንያቱም እኔ ነው እንጂ ከሰዎች ይልቅ ከሶስተኛ ወገን ይልቅ ሊያምነኝ የሚገባው እኔ ነው ብዬ ስለማምን ነው። እንግዲህ የእናንተን አላውቅም፣ ቤተሰቦች። እኔ ካላመንኩት እሱ ካላመነኝ ፍቅር ምኑ ላይ ነው? ወገን ምኑ ላይ ነው? ፍቅር እና በተሻላችሁ መጠን እንደዚህ አይነት ነገር ላይ ሌሎቻችሁም በዚህ ህይወት ውስጥ ያላችሁ ስለምትኖሩ የምትማሩበት ነገር ይኖራል ብዬ አስባለሁኝ። በተለይ ሴት ልጅ እንደዚህ አይነት ነገር ሲገጥምሽ ውሳኔሽን ማስተካከል አለብሽ። ምክንያቱም የሆነ ደስ ባለው ሰዓት እየሄደ ደስ ባለው ሰዓት እየመጣ እንደፈለገው የሚያገኝሽ ወንድ ከሆነ ለአንቺ መጫወቻ አሻንጉሊት ሆነሽ ማለት ነው። አሻንጉሊት ነው የሚያደርግሽ። ስለዚህ ነገር ደግሞ ሊቆም ይገባል። ትክክልም አይደለም፣ ተገቢም አይደለም። እሷን ነው ማመን ያለብህ። እንደ ያብ ከዚህ በፊትም ስንት ነገር ተብሎ እኔ ካንተ ጎን ልቆ ወገቤን ዘግጅት ታርጌ ጠበቅ አርጌ አስር መጥቼ አንተ እንደዚህ የምታረግ ከሆነ በእውነቱ ያሳዝናል። እውነቴን ነው ምነግር፣ ያሳፍራል። ምክንያቱም እኔ ካንተጎን ልሆን የነበረበት ምክንያት ምንድን ነው? ያ ማን ነው? ሮቤል ወደ እሷ ህይወት የተመለሰ መስሎ ነበር። አሁን ሰዎች ሁላ ሌሎች ሁላ በይቅርታ ከእናንተ ህይወት እየወጡ ነው። እንደውም እኛ ለአንተ እየተከራከርን ልዩ ከእናንተ ህይወት መራቅ እንዳለባት እየተነጋገርን ነበረ፣ በኮሜንትም ሀሳባችን እየሰጠን ነበረ። ነገር ግን ዛሬ አንተ መልሰህ ደበለከው፣ አፈረስከው። እንዴ ተው እንጂ። አንዳንዴም እኮ ይኸውልህ የውሳኔ ሰው መሆን ጥሩ ነው። እውነት በነገራችን ላይ ኖቲፊኬሽን ገባልኝ። እዚህ ጋር ደግሞ ሌላ ውብዬና ነው ታረቁ የሚል ወደ ወደ ሰላማቸው ተመለሱ የሚል ነገር ከላይ መጣልኝ ማለት እና ይሄ ጋ ማታ ገብቼ በነገራችን ላይ እየተፋለስኩ ነበረ። እንደ ድሮ እኔ ቤታቸው መግባት ናፍቆኛል። ሰላማዊ ነገር አንተ አንተ ሰውዬ እያልኩት አዲስ ነገር ጠብቁ እያለኝ ነበረ፣ እና ይኸው ኖቲፊኬሽን ሲገባ ታየኝ። ሰላማዊ ቪዲዮ ከሆነ እገባለሁ። ታምኔ ላይቼ እገባለሁ። ቃል ገብቼ ዕለታለሁ። እገባለሁ፣ አየዋለሁ፣ እንሄድበታለን። እንደዛው ከሆነ ግን ስጨርስ እመለሳለሁ። አሁን በዚህ እናንተን ባለ ትዳሮች ለእኛ ኧረ፣ ያ የምትሆኑ ኦኬ፣ እነ ሄዱ። አሁን የፈለገ ነገር ቢሰሩም ገና ናቸው። ቢያንስ ለትዳር መንደርደሪያ ላይ የሆኑ ሰዎች ይፋለሱ፣ ይቦጣ ቦጡ። እኛ ጭር ሲል እራሱ ደስ አይለኝም። እኔ በመኩሌ ግን ትዳር የያዛችሁት ሰከን፣ ትዳር የያዛችሁት ለእኛ ኧረ ያ እነሱን አይተን እንድና እኔ በህይወቴ ቤተሰብ ምስጥ ያለ ነገር ላይ ሆኝ እያወራው ሀሳቤን የሚሰር ቀኝ ነገር አልፈልግም። አንድ ስልክ ወይ በሉ በቃ ይኸው፣ በመሀል ተደወለብኝ። እኔ ምን እያወራው ነበር አሁን? ስለነ እያወራው ነበር። እኔ ሀሳቤን የሚሰራብቀኝ የሚያፋልስብኝ የሚፈላልጥብኝ ነገር ሲኖር ብ በ ይጨንቀኛል። ምን ላድርግ ምንድን ነው የሚሻለኝ? በነገራችን ላይ እንደዚህኛው ስልክ ያስኩበት ማለት ነው ሪከርድ እያደረኩ ነው። ያኛው የማይሰማችሁ ከሆነ የትኛው ያላስገባሏችሁ እንደሚያመጡት እንደዚህ ሰላም፣ እንዴት ናቸው የሚለውን ነገር ነው። ችግር እንደዚህ ላይ በማድረግ ልብሴ አዎ፣ እናንተም የማድረግ ልብስ አላቸው። እን ስለዚህ አንድ አይነት ስለሆን የሚሻለው እንደውም እንደዚህ ነው። እኔ ግን ታውቃላችሁ፣ ያው ለማድረግ ጊዜ አይኖርምና ግዴታ እንደዚች ሆኜ እመጣለሁ። ያው ሰው ባለው እና ሰው ባቅሙ ስለሆነ ማለት ነው። እናንተን በቃ ማለት እናንተን ለማግኘት ያለኝ ጉጉት ነው እንጂ እንደዚህ ምንም ችግር የለብኝም። ይ ማድረግ የወርደ ሙዚክ ከሆናት ናት። ገንዘቤ እኮ በዚች ነው እናቴ ብሬን የምሰጠኝ እና ውድ ቤተሰቦቼ፣ ዛሬማ በፊት ውስጥ ወጣ ፈታልኩኛል አልኩኛል። እንደዚህ ፈታ ዘና፣ እንደዚህ ፈታ ዘና ያስፈልጋል። ሁሌ ጭንቀት ሁሌ ጭቅጭቅማ ምንድን ነው? ይሰለቻል። ፈታ እንበል። እውነቴን ነው ግን እና ወደ እናንተን ሄድኩባችሁ የናያብንሳ ጥርፍ እያ ጥንቃቄ ውስጥ ተጠንቀቅ፣ አንተ ሰውዬ ዝም ብለህ ሁልጊዜ ዘይት የሌለው ሽሮ አትሁን። ዘይት የሌለው ሽሮ ነው ኑሮ እንደመደረ ግንፍል ግንፍል ግንፍል የሚለው አንዳንድ ጊዜ ሰከን በል ወጣትነት፣ እድሜያችሁን ሰከንበ ማለት ነገሮችን ማለት የሴት ልብ በነገራችን ላይ ደጋግመህ ደጋግመህ ደጋግማችሁ በሰበራችሁን ቁጥር እንደብረት እየጠነከረን እኔ ሄድና የምንወስናቸው ውሳኔዎች በሙሉ የማይመልሱን ይሆናሉ። የዛን ጊዜ የእናንተ ተራ ይሆናል። በተራችሁ መጣችሁ እንደሁም በዙሪያችን እንደምናያቸው ማለት ነው። ወደድኩሽ፣ አበድኩሽ፣ ፈረጥኩልሽ፣ ተከነተልኩልሽ፣ ልሞትብሽ ነው ልከነተርልሽ ነው ብትሉ አታገኙም የዛን ሰዓት። ስለዚህ ጥንቃቄ መውሰድ ያለባችሁ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል ያገሬ ሰው። እና ሳስበው ሳስበው ሄሩ በእጅ የያዝካት ወርቅ እንደ መዳብ ቁጥራት ነው እየተረዳሁ ያለሁት እና ይሄ ነገር ጥንቃቄ አድርግ። ምክንያቱም ሴት ልጅ ተሰብራ ተሰብራ በቂ ከቆሰለ በኋላ የምመለስ እንትኗ በጣም የጠበበ ስለሆነ ቸኩለናል እንደዚህ ብላለች ይሉ ከሆነ በኋላ ምንም ማድረግ አይቻልም። እግዚአብሔር ካልፈቀደው አስር ዓመትም ስምንት ዓመትም የጠበቃችሁት ሰው ሌላ ሆኖ ታገኙታላችሁ። እኔ በጣም ብዙ ነገር ስለገጠመኝ ነው፣ በነገራችን ላይ ሳወራ የምታውቋ እንዳንድ የሆነ ጊዜ ታሪክ ክህሎት ሚዲያ ላይ ስለተናገርኩ የምታውቁ ታውቃላችሁ። አንዳንዶች ደግሞ ማታውቁ ደግሞ የሆነ ጊዜ ሌላ ሚዲያ ላይ ቀርቤ የምናገራቸው ነገሮች ስለሚኖሩ ከዛ ትማሩበታላችሁ። ሚ ስኔ እንድትማሩበት ነው እንጂ ዘንድሮ ወይ አሁን እንደምናያቸው ሴቶች በላይን ተሰበርኩ ወደኩኝ ብዬ ማለቅ ሴት ማለለው ማልቅሼ ማለቅ በሚመጡብኝ ነገሮች ሁሉ ባለቅስም ከፈጣሪ ጋር ነው። ለሰዎች ማሳየት አልፈልግም። የምሬን ነው የምነግራቸው ገብርኤል ስላድኗለኝ እንደ ሱን ማለ ስቅስቅ ብዬ እሱ ላይ ሰው ሳይከፋ ሰው ሳይወድቅ ሳይነሳ የትም ማንኛውም ሰው ሆነ እዚህ ጋ አይደርስም። አሁንም ደረስኩ ብዬ ሳይሆን የተሻለ ቦታ ነኝ ብዬ ሳይሆን ከትናንቱ እግዚአብሔር ይመስገን ዛሬ ላይ ደህና ነኝ ነው እሻላለሁ ነው እንጂ እንደ ሰው ተንደላቀቀ ምናምን ኑሮ ይሞልቷል። ግን በጎደለባችሁ ሁሉ ተመስገን ስትሉ ፈጣሪ ደግሞ ይጨምራል። እና አንዳንድ ጊዜ ቆፍጣና ሆኑ ሴቶች፣ እኔ በተለይ ሴቶች ቆፍጣና ሴት ስትሆን ደስ ይለኛል። በነገሮች የምትጋፈጥ ብዙ ሰዎች አንቺ የምትጋፈጭውን ነገር እችላለሁ ብለሽ ልታደርግ የምትነሹ ነገር ግትር ነሽ ምትባይ ትችያለሽ። የሰው ነገር አሳቢም ልትባይ ትችያለሽ። የሰው ነገር የምሰሚዋለ ማሰሚዋለ ሁሉን ነገር ግትር ብላችሁ በቃ እኔ የሰው ወሬ ካልሰማ አይሆንልኝም ማለት የለባችሁም። አንዳንዴ ራሳችሁ ወስኑ። የውሳኔ የወሳኔ ሰው ነት ንም ነግራችሁ በዙሪያችሁ ያለ ሰው እንዲወስን ብላችሁ አትፍቀዱ እና ሌሉም አሁን ላይ ቆም ብላ የምታስብበት ሰዓት ነው ብዬ አስባለሁ። ምክንያቱም የሆነ ነገር በመጣ ገጭ ባለ ቁጥር ያብ ተነስተ አይ ይኸኛው አይሆንም አይ እንደዚህ የሚባል ነገር የለም ውሳኔህን ማስተካከል አለብን አይደለም። ሰው ኦዲንስ ራሱ አንድ ልጅ አንድ ምድር በቃ ህይወት ሲባል ወሰን ጠበቅ አድርገ የምትይዘው ነገር ነው። ስለዚህ ተጠንቀቅ ወንድም፣ አለም ካጣሃት እንደማታገኛት ከወዲሁ እነግርሃለሁ። ለማንኛውም ቤተሰብ ላይክ እና ሽር ሰብስክራይብ አድርጉ፣ ምልክቷን ተጫኗል። ቤተሰቦች እንዴት አያችሁ? እንግዲህ የመጀመሪያ ቀን አዳዲስ የመጣችሁ ቤተሰቦች ማለት ነው። ኢትዮጵያም ከሰል መስያ አሁንም ትንሽ ከስቼም ምን ምታቁም፣ ደግሞ ከድሮ አብራችሁ የነበራችሁ ታቁኛላችሁ። እንደዚህ ነኝ እኔ ሳምሪ ማለት ነው። ወይ ፍንክች ወይ ንክች። ለማንኛውም በጣም እንወዳችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በድጋሚ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኢትዮጵያውያን፣ ኤርትራውያን ስለተከታተላችሁኝ አመሰግናለሁ። እንወዳችኋለሁ። ባይ ባይ።